ማለት ማውራት ምናምን ግልጽ አርገሽ ንገረኝ። አተርበት ማለት ማውራት ማለት በፍቅር ዙሪያ ሰውብቶኝ ነበር ማለት ነው። ጉድ ጉድ ጉድ ጉድ ሳይሰማ መስከረም አይጠባም ይላል እዚህ ጋር ደግሞ ሌላ ትኩሳት ማለት ነው እና ሰላም ሰላም፣ ውድ የማርታ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን፣ ቀን በቀን ያው አዳዲስ ነገር ምና ይሆናል። ዛሬ ደግሞ በጣም የሚገርምና የሚያስደነግጥ ለየት ባለ ታሪክ ነው የመጣው። ቢንያም ተብዬው ማለት ነው እና የሀይሚ ፍቅረኛ ነኝ ይላል ማለት ነው። አንተ ደግሞ ኬት የመጣክ ነክ እነሱን ለማጣራት ወይም እነሱን ለማለያየት ተለካክ ይሆናል እንጂ ሲጀመር ሀይሚ ራሷን በቅርብ አይደለ እንደ ያደገችው ማለት ነው። የዛሬ ሁለት ዓመት ነው እኔና አንቺ ማውራት ይጀምር ነው አላልክም። ኢቭን ከብሩክ ጋር እንኳን ከተተዋወቁ ሜይ ቢ አንድ አመታቸው በቀደም ለታ ነው ያከበሩት። ላስታው ስክ ቢንያም ማለት ነውና አንተ ምን አባህና ነው? እኔ እና እሷ በጣም እናወራለን። በህይወቴ እየቀለደች ነው። እኔ ተስፋ እየሰጠችኝ ካሁን ካሁን አለው እያልኩ ብሩኬን ፈርታ ነው እስካሁን ያልተናገረችው ብሎ ነው ቢንያም ዛሬ በድፍረት ካሜራ ማንቀጥሮ ቪዲዮ እየሰራ ያለው ማለት ነው። እና ያው ብሩክ በጣም በሚያሳዝን ሁኔታ ተጻጽቶ ሀይሚን ጥሏት ነው የሄደው ማለት ነው። እንዴት እንዴት እንዴት! በህይወቴ በጊዜ ትቀልጃለሽ እኔ ጋር የያዝነው ህይወት ህይወት አይደለም ወይ እንዴት ምናምን ብላለች። ያው ሀይሚ እንደተናገረችው ከሆነ እኔ አይመስለኝም። ጀስት ፕራንክ ነው የሚመስለኝ። ማለት ለምን ትናንት ደስ አደስ ነገሮች አውርተው ምናምን ዛሬ ደግሞ እኔ ቀለበት አስሬ አድርጉልኝ ነበረ። ነገር ግን ቀለበቱን አልተቀበልኩትም። አሁን ደግሞ እንደማልፈልገው ነው ያየነገርኩት ያለው። መሆን የምፈልገው ከብሩኬ ጋር ነው ከብሩኬ ውጭ ወደ ውጭ ብላለች ማለት ነው። እና ሲጀመር ይሄ ነገር እውነት ቢሆንም ለምን ቀለበቱን ተቀበልሽ? ሀይሚ የኔ ጥያቄ ማለት ነው። ቀለበቱን መቀበል ለምን አስፈለገ ማለት ነው። ልጁ ደግሞ በሲሪየስ ነው ሲያወራ የነበረው ማለት ኒንጃ አይደውን ነኔ አላውቅም ስላችሁ በጣም ነው በሲሪ ሳውራ የነበረ። በጣም ኮስተር ብሎባት ሲጮባን ነበረ እንትን ሲልባን ነበረ ልጁ። እውነት ያሉ እውነት ቢኖረው መሰለኝ ብሩክን የጠራው ማለት ነው። ግራ ገብቶኛል። ሀይሚም ደግሞ ብሩክ ሲመጣ ተርበተበተች፣ በቃ የምትለው ሁሉ ጠፋባት ምናምን ማለት ነው ጀስት ይሄ ቪዲዮ ለማስተማሪያ ይመስለኛል። ትናንት ካስተዋላችሁ እኔና ሄሚ ለማለያየት ሰላይ ሁሉ ወሬ እያቃጠሩ እንዲያጣሉ ሰዎች ተልከውብን ነበረ። ነገር ግን እኛ በትዕግስትና በጽናት ያን ነገሮች አልፈነዋል ዛሬ ላይ ደርሰናል ብሎ ሲናገር ነበረ ማለት ነው። እና ይሄ ነገር ዛሬ ላይ ትናንት እንደዛ አውርቶ ዛሬ ለምን ይሄ ነገር ተሰራ? በሉ ማለት ነው ጀስት የሆን ሊያስተምሩት የፈለጉት ነገር አለ ቅመማም ሆኖ ቀራ። ከብሩኬ ውጭ ወደ ፍንክች አልልም። እኔ ህይወቴ መሆን የምፈልገው ከብሩኬ ጋር ነው። ከአንተ ጋር ስለ ፍቅር ስታወራኝ ነበረ፣ አወራውክ ነው ያለችው ማለት ነው። እና ፕራንክ መሰለኝ መጨረሻ ላይ ብሩክ ነው ጥሏት እየሄደው። በቃ ምንም ሀሳቧንም ሊያዳምጣት አልቻለም። እውነትም ከሆነ ደግሞ ይሄ ነገር ብሩክ እውነታ አለው ማለት ነው። ለምን እዚህ ጋር በጣም እየወደዳት ብዙ ነገር እያደረገላት ህይወቷን እስከ መስጠት ድረስ ተስፋ ጊዜዋን እየሰጣት እያለ አሁን ላይ ደግሞ እንደዚህ አይነት ነገር ሲፈጠር ኦልሬዲ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው ማለት ነው እና ማለት ማንኛውም ወንድ ማድረግ የሚያደርገውን ነገር ነው ብሩክ ያደረገው ማለት ለዚያውም ብሩክ በጣም ትዕግስት አለው እንትን በስነ ስርዓት በዲሲፕሊን ምናምን ነው ያወራው ማለት ነው። እና እንጂ እንደሌላው ወንድ በዱላ በምናምን አላወራውም። ግን ያው ብሎ ፍለፊት ሊያጣው ሲጀመር ራሱ ነው ብሩክ በጀመር ሀይሚን የጠራት ልጁ ማለት ነው። ሀይሚን የጠራት ካሜራ ማን ቀጥሮ ካሜራ ፍለፊት ደቅኖ ማለት ነው። ከዛ ከሚን ከሚቀጥረ ብሩኬን ጥሪው ደውለሽ የምንናገረው ነገር አለ እስከ አትፍሪ በዓል እየደረሰ ነው። በዓልን ብቼን እንዳልሆን አብረን ማክበር እንፈልጋለን። ጭራሽ ማለት ነው እና እኔ ምን የምሉት ጉድነ። አንተ ደግሞ ኬት የመጣህ ነካቶ፣ ቢኒያም፣ ቢኒያሞች ችግር አለባችሁ። ቢኒያሞች ህይወት በጥባጭ ናችሁ እ ቢኒያሞች ማለት ነው እና ብሩኬ በቃ ግርም ብሎት በቃ ግራ ገብቶት በቃ እንትን ግራ ገባው ማለት ነው። ለምን እንደሆነ ታውቃላችሁ? የእውነት ነው ግራ ያጋባል። በጣም ነው ግራ የሚያጋባው። ማለት ለምን እንደሆነ አላውቅም እንዴ እኔ ራሱ ታምሉን ሳይ በጣም በጣም እንደደነገጥኩት ግን ይሄ ፕራንክ ነው። ያው ሀይሚሻ እስከጥግ ድረስ ይጅበት። አሁን ደግሞ ብሩክ ለዚህ መልስ ይባል። ነገ ደግሞ ከብሩክ ከልጁ ጋር ይጣላል ምናምን። በቃ ጭርሲ ላይ ወድ አንወድም ነው መሰለኝ ማለት ነው። ግን ፕራንክ ይሁን ምን ይሁን የተናገሩት ነገር ምንም ነገር የለም። ለምን ፕራንክ ቢሆን ፕራንግ ነው ምናምን ብለው ይናገሩ ነበረ። ግን ብሩክ ኦልሬዲ ጥሏት የሄደው ሀይሚ ለእዛውም ፊት ለፊት ሁሉ እየሮጠች ስታናግረው ምናምን ጭበጭንቅላቱ፣ በጭንቅላቱ ያምሻል እንዴ ምናምን እጁን እያደረገ ጊዜን ሰዓቴን ምናምን ብሎ ነው እንትን ያላት ማለት ነው። እና ቅመሟ ይህ እንደዚህ የምታደርግ እንኳን አይመስለኝም። እሷ የልብ ካውያ የልብ አዋቂ ናት። እኔ እንጃ አላውቅም። ግን ልጁ ደግሞ ለመጀመሪያ ጊዜ ነው ያየሁት እዚህ ፔጅ ላይ እኔ በፊት ማፈቅራት ነው። በጣም ብዙ ጊዜ አብረን እናወራለን ቢቢ ሁለት አመት ሆነን አለ ከብሩክ ጋር እንኳን ከተገናኙ ሀይሚና ብሩክ አንድ አመታቸው ነው። ከሱ ከብሩክ በፊት ሳይሆን ነው ግንኙነት ያላቸው ወይ፣ ብሩክ ወደ ህይወቷ ሳይመጣ ይሆን? ምንም ማብራሪያ ግልጽ የተናገረ ነገር የለም። ብቻ አተፍሪ ገጹን አድግተሽ ነገሪው ነው ብለው ሀይሚም እንደምታውቀ ብሩክ ሲመጣ ተርበት ብታለች። ምንም ነገር ማስረዳት አልችልም፣ ኢቭን ቀለበት ሁሉ አድግቶልኛል ብላ ነበረ ስታወራ የነበረው ማለት ነው። እና ቀለበት እስከ መቀበል ደረጃ እራሱ ደርሳቸዋል ሀይሚሻ